ቀሚስ ለዕለት ተዕለት አለባበሳችን እንዲሁም ለፕሮግራምም ቢሆን መሆን የሚችል ሲሆን ሴት ልጅን ውብና ቄንጠኛ ሊያደርጋት የሚችል የልብስ አይነት ነው። ቀሚስ ሁልጊዜ ማዘውተር የምትወዱ ከሆናችሁ የዛሬው ቪዲዮ ለእናንተ ነው። ተከታተሉ። በዕለት ተዕለት ልንለብሳቸው የምንችላቸው የቀሚስ አይነቶችን ሲያካትት ምቾታችንን ሳይነሱ ቀለል ያለ መልክን ይሰጡናል። ሁልጊዜ ቀሚስ መልበስ የምትወዱ ከሆነ እንደዚህ አይነት ቀሚሶች የምትመርጡ ጥሩ ነው። ቀለል ያሉና የቲሸርት ቀሚሶችን ከስኒከርና ፍላጥ ልፍልፍ ጫማዎች ጋር ብንለብስ የማይሰለቹ ናቸው። ውብ የሆነ ገጽታ እንዲኖረው ቀለል ያሉ ጌጣጌጦችንና ቶት ቦርሳዎችን አብረን ማድረግ ሴት ልጅን ውብ እና ቄንጠኛ ሊያደርጓት ከሚችሉ ነገሮች ውስጥ ቀሚስ አንዱ ነው። ከሌላው ቀን ለየት ማለት ከፈለጋችሁ ኤሌጋንት የሚያስመስላችሁን ቀሚስ መምረጥ ትችላላችሁ። ለዚህ ጊዜ እንደዚህ አይነት ቀሚሶችን ብትመርጡ ጥሩ ነው። እነዚህን ቀሚሶች ከሂል ወይም ደግሞ ከፍላት ጫማ ጋር አጣምረን በመልበስ ምርጥ የሆኑ የእጅ ቦርሳዎችንና ወርቃማ ጌጣጌጦችን ብንጨምርበት ቄንጠኛ ያደርገናል። ሁሉም የስራ ቦታዎች በሚባል ደረጃ ላለባበሳችን ትኩረት እንድንሰጥ ይፈልጋሉ። አንዳንድ የስራ ቦታዎች የራሳቸው የሆነ ዩኒፎርም አላቸው። አንዳንዶቹ ደግሞ ፎርማል ሆነ እንድንገኝ ይፈልጋሉ። ሌሎች ደግሞ የፈለግነውን አይነት አለባበስ ለብሰን እንድንገኝ ይፈቅዳሉ። ሁልጊዜ ምርጫችሁ ቀሚስ ከሆነ ለስራ ልክ እንደዚህ አይነት ቀሚሶችን ቁመታችሁ አጠር ያለም ሆነ በምርጫችሁ መልበስ ትችላላችሁ። ከቀሚሳችሁ ጋር እንዲሄድ ሂል እና ሎፈር ጫማዎችን፣ እንዲሁም ድምቀት እንዲሰጠው ሰዓት እና ቦርሳዎችን ማድረግ ይበልጥ ያማረና የአለቃነት ስሜት እንዲሰጥ ከፈለጋችሁ ኮቶችን መጨመር ትችላላችሁ። ለዴት ናይት ወይ ደግሞ ለራት ፕሮግራም ጥቁር ቀሚሶች እና ሰውነታችን ላይ ጠበቅ ያሉ ቀሚሶች ተመራጭ ናቸው። ላክሸሪስ የሆነ ተች እንዲኖረው ከፈለግን ደግሞ በለስላሳ ሳትን ጨርቆች የተሰሩ ቀሚሶችን መልበስ እነዚህን ቀሚሶች ውብ ከሆኑ ሂሎች፣ ጌጣጌጦች፣ ቦርሳና እንዲሁም ደመቅ ካለ ሊፕስቲኮች ጋር ማድረግ ቄንጠኛ እንድንሆን ያደርገናል። በቅዝቃዜ ጊዜ ሁሉንም አይነት ቀሚሶች መልበስ አንችልም። በተለይ ክረምት ከሆነ ሳሳ ያሉ ልብሶችን ማስወገድ አለብን። በእንደዚህ አይነት ጊዜ ማዘውተር ያለብን የቀሚስ አይነቶች አሉ። ከእነሱም ውስጥ የሹራብ ቀሚሶች ወይ ደግሞ ከክር የተሰሩ ቀሚሶች ይጠቀሳሉ። እነዚህ ሙቀትን በመስጠት ብርዱን ስለሚከላከሉልን ምቾት ያለው ቀን እንድናሳልፍ ያደርጉናል። ከቡትስና ከታይት ጋር እንዲሁም ከላይ ኮት እና ክሮስ ቦዲ ባጎች ብንጨምርበት ሙሉ የሆነ ገጽታን ይሰጠናል። ካየናቸው ቀሚሶች ውስጥ የወደዳችሁትን ኮሜንት ላይ አሳውቁን። ቪዲዮ ጠቃሚ ከሆነ ካገኛችሁት ላይክና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።